ሀይ ጋይዝ አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። ሰላም ጤና ያስጥልኝ። እንዴት ናችሁ? ሰላም ነው ወይ? እኔ ያለው አልሐምዱሊላ። ሳቁልኝ ሳቁልኝ፣ እንደ እኔ ማለት ነው። እንዴት ናችሁ? ሰላም ነው ወይ? ሀይሜ ከእነ ልጇ እየጨፈረች ነው። እዛህ ትርስ ላታል ልጆቿን ማለት ነው። ይችን ቀን እንዴት ነው? ይቺ ቀን የለም ይቺ ቀን በቃ አ የዛሬ አመት ኦልሞስት ሁለት አመት አላውቅም ብቻ ይቺ ቀን ለእሷ ናት ብዬ ነው የማስበው ማለት ነው ለማናቸውም እንዴት ናችሁ ገይዞች እየሰላም ነው ወይ የዛሬውስ እንዲያው የላቀ ነው በጣም ነው የሚያስቀው የምር እና እንዲያው ግርም እኮ ነው የሚለው የምር ግርም አረ እንዲያው አረ ግን ታው ታው ቆይ እንዴት ነው የምታቀናብሯቸው ቆይ ቆይ እነሱ ምንም ምንም ነገር ሳይጀምሩ እኛ አጋባናቸው ነፍሰ ጡር ሆነች። ከዛም ወለዱ። ደግሞ አራት ናቸው እኮ ልጆች። በነገራችን ላይ ሳይወለዱ ብዙ ስራ እየሰሩ እንዲሆነ አወቅነው። በባለፈው ያው የእርዳታ ጥሪ ተጠርቶ ነበር በአራት ልጆቹ። እንደው ገራሚ እኮ ነው። አንዳንድ ጊዜ ስብሀና አላህ ይገርመኛል። ዝምላችሁ አስቡት። መቼም መሽም እኛ የማናልቀው ሰው የለንም። ራሳችንን ነው እምቢያለን እንጂ ማለት ነው። አይገርማችሁም? ገራሚ እኮ ነው። በጣም ገራሚ ማለት ነው። ሰው ወደን ተቸገርን። እና ትናንትና ደሞ የሚገርመው ነገር እዚህ ጋር ወፎች ፍቅር እየሰሩ ነው ሲል እንዴ፣ ለምን ይቅርባቸው? ከዛም ባሻገር ደግሞ እንዴ፣ መቼስ ፍቅር ከሰው ላይ እኮ ጠፋ። እነሱ እንኳ ፍቅር ሰርተው ያሳዩን እንጂ ምን እንደሆነ ያው ከነሱ ለመማር ሞክሩ አለበለዚያ፣ የምር ገራሚ እኮ ነው። አንዳንድ ጊዜ ይገርመኛል እኔ በጣም ነው እየገርመኛል። በተለይ ደግሞ በእነዚህ በልጅ ሁኔታ ያለ ሁኔታ ሳየው በጣም ነው የሚገርመኝ። እና እናንተ ደግሞ ፍቅር የሚለውን ነገር እንደው በእናንተ እውነት ሁኖ እና እየሆን ወይ ብለን ስናስብ አንዳንድ ይሄ ደፈርሳል። ይሄ የዩቱብ ነገር ይሄ የሶሻል ሚዲያ ነገር ግርም እኮ ነው የሚያደርገው። ግን የምር አንዳንድ ጊዜ ኢቶበሮች ላይ የምናየው ነገር የምር ኢትዮጵያዊነትን ነው የምናየው ነገር። በመተባበር በመተጋገዝ ምናምን የምሰሩት ነገር አይ ቲንክ በጣም ጥሩ ሆኖ እያለ ግን እነዚህ ሶስት ቃላቶች የሚጠሩ ነገሮች ግን አቅተዋችኋል። ለምን እንዲሁ አላቅም። እሱንም ብታስቡበት ጥሩ አይመስላችሁም? እንደገናም ደግሞ አሁን እነዚህ እነዚህ ልጆች ሀይሜና ቡሩኬ እነሱ እውነት አድርገው ብዙ ደረጃ እንደሚደርሱ እናም ደግሞ በጣም አመርቂ ስራ እንዲሁም ደግሞ በጣም ጎበዞች እንደሚሆኑ ያን አሁን ያለው ሁኔታቸው ያሳያል። ግን ደግሞ አንዳንዴ የሆነ የሚሆኑት ነገራቶች ያው ሰው ስንሆን ቶሎ ብለን ሳይሆን የሆነ አንዳንዴ በተደጋጋሚ የሆነ ነገር ሲፈጠር ተስፋ የምንቆርጥበት ነገር አለን ግን የምር በቃ በጣም ጀግኖች ናችሁ። በቃ የምትሰሩትንም ስራ አሁን ላይ ያላችሁበት ሪሽፕ ደግሞ እውነት ብታደርጉት ይሄ ከኔ አላለለ ከየትኞችም እንደ አንድ ሀገር ዜጋ በቃ ያለ የኔ ሀሳብ ነው። በነገራችን ላይ የኔ ሀሳብ ነው። አይ ቲንክ ካሁን በኋላ እናንተ ጋር መለያየት የሚባለው ቃላት ይኖራል ብዬ አላምንም። እንዳየነው ሁኔታ ከሆነ ማለት ነው። መቼም የሶሻል ሚዲያ ነገር አንድ አራተኛው ኦር ደግሞ አንድ ሶስተኛው ነው እምናየው ማለት ነው ማለት እውነት የሚሆነው ስለዚህ እንደው እውነት ብታደርጉትና ብታስተምሯቸው ሶሻል ሚዲያ ያሉትን ሰዎች ብዬ የኔ መልእክት ነው ይሄ እንደ አንድ እህት ማለት ነው። እና ያው ምንም ያለኛ ምንም ብትሆኑም ይሄን ደግሞ ራሳችሁ ታውቃላችሁ? የኛ የሀገራችን ሕዝቦች ማለት ነው ስንጥልም አንዴ ነው ዱብ የምናደርገው። ስናለቅም ደግሞ እንደምታዩት አንድ ጊዜ ነው በቃ፣ መሸነፍ የሚባል ነገር የለም። አንድ አረብ ምን ይላል መሰላችሁ? ሀበሻ አለ በፍቅር ከመጣህባት በጣም ነው የምታለቅህ፣ ሰማይ ነው የምታዘልቅህ፣ ወይም ደግሞ በጣም ነው የሚያከብርህ በክፉ ከመጣህባትም ማራህ ትንሃሽ። ያኔ ምንም እንትን አትልም። የእኔ ተስፋት ቆርጥም፣ እንዲሁም ደግሞ አትሸሽም። በቃ አበሻ አይሸሽም፣ ያለውን ነው የሚጋፈጠው፣ ብሎ ሲል ሰማሁት በአንድ ወቅት ማለት ነው የሆነ ኢንተርቪው ላይ። ስለዚህ እኛ በፊት የራሳችንንም ይሁን የሌሎችንም ሰዎች ይሁን ክብራቸውን እንጠብቃለን እናከብራቸዋለን ነገር ግን ከመጡብን ግን ወዲያውኑ ነው ምን ዘቀ ወዲያውኑ ነው ዝቃጭ የምናደርጋቸው ማለት ነው። ስለዚህ ሰው በጣም ነው የወደዳቸው የወደዳችሁ ምናልባት አልባት የእኔም ፊዱ ታይታላችሁ እየተስፋ አደርጋለሁ። ምን አልባት ምን አልባት ወይም የእናንተ መሰሎች ምናምን ነገር ቢያዩት መልክ ነው። እና ምን ልላችሁ ፈልጌ ነው ያው ሃይሚ ሸበላሽን ጠበቃ አርገሽ ያዥ ፓስፖርት ደግሞ ማውጣትሽ ጥሩ ነው። ለፓስፖርት የተባበሩሽን ሰዎች ያው እናመሰግናለን። ከዛ በመቀጠል ደግሞ ያው ብቻውን ተህዲ የማገኘትሽ እድል በጣም ዝቅተኛ ነው ብዬ ነው የማስበው። ስለዚህ አብረሽ መሽከርከር ነው ማለት ነው። አለበለዚያ ይሄ የዱባይ ሰው ምናምን ነገር አሁን ላይ ያው እንዲያው እንዲያልሹ ከዚህ በፊት ያው ወንዶች እየተሽኮረመሙ ነው። በጣም ከባድ ጊዜ ነው በጣም የሚያስጠላል በለው ወይስ የሚያስቅ እና ሸበላሽ ላፍ ታረጉ ሽጋሽ ክረምታ ታከለ የእኔ ቆንጆ። እና ደግሞ ሌላው ነገር ደግሞ ትናንት የሰማሁት ነገር አይ ቲንክ ኔም እምላለሁኝ ግን አይውልሽ ምንድነው የመዳም ሳምቡሳ ቢያሮ ወይም ደግሞ በቃ ስራ ላይ ስለምንሆን ቲክቶክ ላይ የሰማሁት ነገር ነው ባይዘው በቃ ስራ ነው አፍጥረው ከጨረሱ በኋላ በጣም ቢዚ እንሆናለን። ሂዱ ስትለቁ ከሁለት ሰዓት በኋላ እንደ ኢትዮጵያን አቆጣጠር ከሁለት ሰዓት በኋላ ኦር ከዘ ከሶስት ሰዓት በኋላ ልቀቁልን የሚል ፊሉ አይቻለሁኝ። ስለዚህ አድርጉታው የራሳችሁን ብቻ ሳይሆን ማየት ያለባችሁ የእነሱን ማነው ኢትዮጵያ ውስጥ ያው ከሶስት ሰዓት ኦር ከአራት ሰዓት በኋላ ምኝታ ነው። እኛ ደግሞ ስንሰራ እንውላለን፣ ስንሰራ እናድራለን። እድሜ ለመዳን ቅመሞች፣ እናንተ ዘና በሉ። ስሩ ስራችሁን። መቼስ ያው ታውቃላችሁ፣ ያለኛ ምንም ምንም እንደሆናችሁ ስለምታውቁ ነገራቶችን ታመቻቻላችሁ ብዬ አስባለሁ። ያኔ እና የኦዲየንስ ምኞት የምር ለእናንተ ያላቸው የኦዲየንስ ምኞት እኔ እኔ የምር ቃላት የለኝም። ቃላት፣ ምኞት፣ ተስፋ ሰው መችስ ያለ ምኞት ያለ ተስፋ አይኖርም፣ አደለ? ተስፋ ቢኖረን ነገ እንኖራለን። ነገ ይሄም ቢሆን ፈጣሪ የመጀመሪያው ፈጣሪ አመናው ለኝ አማን ያሳድረኝ፣ ደህና ያደርገኝ ነው አደል? የምንለው እንደዚህ ካልነው በኋላ ደግሞ ትልቅ ተስፋ ምኞት አለን አይደለም? ስለዚህ ያንን የሚመኙላችሁ ምኞት የምር እንደው ሰው ከሆናችሁ እውነት ታደርጉታላችሁ ብዬ ተስፋ አደርጋለሁ። የሚተባበሯችሁ ጓደኞቻችሁ ደግሞ ኦ ማይ ጋድ፣ እንደ እናንተ ያለውን እንግዲህ ማለቴ እንደዚህ በቆራጥነት የሚነሳ ስንቶቻቸው ናቸው? ባሉ ባልተ ያኔ ብዙ ነገር ሆነው በጣም ህይወታቸውን ትተውት ምናምን የሚኖሩ ሰዎች አሉና ከእንደዛ አይነት ሰዎች ነፃ ሆናችሁ በቃ እውነት እንዲሆን እንፈልጋለን። እንደዚህ መሰቅለናችሁ የኦዲንስ ጥያቄ የኦዲንስ ምኞት መክሰር የለበትም ብዬ አስባለሁ። እንደ እኔ እንደ አንድ ኦዲንስ ማለት ነው፣ እንደ አንድ ተመልካች ሶ፣ ምኞታችሁ በጣም ደስ ይላል። አረ የዛሬው ደግሞ ለየት ይላል። ይገርመኛል እኮ አንዳንድ ጊዜ የምር በጣም ነው የሚገርመው። ለማናቸውም ያው ፈጣሪ ይውደዳችሁ። ፈጣሪ ሲወዳችሁ ሰው ይወዳችኋል። ለዛም ነው